አንድ ሳምንት አካባቢ ነበር የባለፈው፣ ስጦታው ከተከፈተው በኋላ ሰርተ ነበር። ያ ስጦታው ይዞ ጠፋ። ስጦታው ይዞ ጠፍቶ ሳይሆን በቃ እኛም የራሳችንን የፋሚሊ ታይም እያሳለፍን ነበር አንድ ሳምንታችንን። አሁን ግን ተመልሰን መተራ ደግሞ የማን ነበር? በዚያ አጋጣሚ ከልብና ሰው ዛሬ ዘንዳ የሆነ ጠራ ወንዶች የማይችሉት ሴቶች የሚችሉት ነገር ይባላል። ግን እኔ እርግጠኛ ያለ ያ ተብሎ ነው ብላችሁ ታስባላችሁ እኔ

ነው። መጀመሪያ እንዴት ነው ቪዲዮ ወደ እንዲ ቃያ አሀ መሞከራችኋልማ መሞከራችኋል መሞከራችኋል፣ ማለት ደግሞ ገባኝ። ብቻ እጃቸው እንዴ ነው የሚያደርጉት? አሁን እዚህ ጋር ግን እንሞክረው። ወዲያው ነው ማድረግ ያለብሽ፣ ከዛ እንደዚህ

ትንሽ ከፈጠነ፣ ትንሽ ግን ይከብዳል። ቆይ በፍጥነት ነው፣ በፍጥነት ስለሚኑስ ነው። አንተ ይመስለኛል ወደኋላ ትመለሳለህ። ፍቅር ወደኋላ እኮ መመለስ አትችልም። አንተ እኮ ወደኋላ መመለስ አትችልም። ወደኋላ እኮ ትመልሳለህ አንተ ብልጦ። ተረድቶባታል። ና ውረድ። እዛው እንዳለ ነው ወደ አንተ እኮ እንደዚህ ልና ማለት ነው። እንደዚህ ይመለሳል ወደኋላ። እንደዛ ወደኋላ መመለስ አትችልም። እዛው እንዳለት ነው ማድረግ ብትችላል። ተግባባ። እንደዚህ በ- ተጠቅማ። እነዚህ በ- ከዛ እንደዚህ በ- ከዛ አሁን እንደዚህ ይበል። አየ አንተ እኮ ወደኋላ ትሄዳለህ። አየ አንተ እኮ እንደዚህ ታደርግና ከዛ እንደዚህ ወደኋላ ነው። እንደዚህ ትላለህ፣ እዛ እንደዚህ ትላለህ። እስኪ እንደዚህ በዛ እንደዚህ እንደዚህ እንዳትመለስ እንዳትመለስ እንዳትመለስ እንዲህ በል። ከዛ እንደዚህ በል። ከዛ እንደዚህ በል

ኔክስት ደግሞ እንደዚህ ትቀመጣለህ። አምፖሉ ነው እንግዲህ እንደምታየው። ከዛ ምንድነው የምናደርገው? እግርን እንደዚህ አርጋ አንዳችን አይደለም። ከዛ እንደዚህ ፍትህ ፍትህ ታደርጋለህ በእግር አምፖሎ ማለት ነው። ሁለታችንም እጃችንን በዚህ የሚይዛለን፣ አንተም በአንድ እጅ ከዛ በኋላ እግራችንን ከእንትን ጋር ፍትፍት ካረግን በኋላ እጃችንን እንደዚህ እንነካካለን። አይስ ወርቱ ጋር ግን ከበረ ግን እኔ እንጃ ይህ ነገር የአባይ ግድብ ራሱ እንደዚህ አያሽከረከርም። ሞተሩ ራሱ እንደዚህ አያሽከረከርም።

የሚሰሩት የውሸት ነው። ስለዚህ የቲክታክ ቪዲዮ ፌክ ነው እንዳታምኑ። እሺ አትመኑ። ቀይ ያ ቀጣይ ትነሳለ፣ ወንበር ያስፈልጋል። የሚቀር ሰው እርስ በርስ ነው የሚቀረው። ሁሉም ሰው እርስ በርስ የሚቀረው እንደዚህ ትላላ። ከዛ አንድ ሁለት ይላሉ። ከዛ እዚህ ጋ ይቆማሉ። ከዛ እንደዚህ ጎንበስ ይላሉ። ቀላል እኮ ነው። እስኪ ስኪና አርክ ሁለት ስቴፕ አንድ። እንደሱ አይደለም ፍቅር፣ አንድ ሁለት፣ ያ ኤግዛክትሊ። ከዛ ጎመስ፣ አዎ። ከዛ ከፍ አድርገው እንትኑ፣ ወንበሩ፣ ወንበሩ እስከ ደረት ድረስ ከፍ አድርገው፣ እስከ ደረት

ኖ ይህንን አሁን ሁለተኛ ሞክረዋለሁ ካላረኩት፣ አምናለሁ ሴቶች። ከዛ ወንዶች ደግሞ ይቀላለ ምናምን ልትል፣ ከዛ እነሱን እናንተ ማየት ፈልጋለሁ።

አንቺ በጣም ከባድ ነው። እንዴት ነው? አይ ሌላ ወንድ መሞከር አለበት። ለነገሩ ቪዲዮ ላይ አይችሉትም። ወንዶች ማለት በጣም ሲምፕል ነገር ነው። በጣም ሲምፕል ነገር፣ በጣም ከባድ ነው። ሲታይ ቀላል ይመስላል፣ ስትሞክሩት ከባድ ነው። በጣም ቀላል ነው። አሁን ደግሞ አራተኛው ስቴፕ ኦኬ። እጅን ዘርጋ። እንደዚህ እንደዚህ እንደዚህ እንደዚህ ዘርጋ። እንደዚህ በል፣ መጀመሪያ እንደዚህ እንደዚህ፣ ከዛ መመለስ ማለት ነው እንደዚህ ናይ እንደዚህ በል መጀመሪያ እንደዚህ ከዛ እንደዚህ በል እንደዚህ በል እንደዚህ በል እንደዚህ ማለት ነው። ማጣመር እጅን ዘርጋ ከዛ እንደዚህ

ከዛ እሱ ሲገጥመው እሷ እንደዚህ አድርጋ ገጠመችው ማለት ከዛ መልስ እሱ እንዴት ዩ ሲ ነው በጣም ከዛ ግጠመው ማለት ነው አንተ እንደዚህ መልስ እንደዚህ እሱ እንደዚህ ሆኖ እንደዚህ ያረጋችሁ ሰው ተታታላላችሁ ማለት ነው። ሰውኛ ደግሞ የእውነት ነው ብለን ስንሞክረው እና ዛሬ የዛሬ ቪዲዮአችን እንግዲህ ይህን ይመስላል። እንደዚህ አይነት ቪዲዮ ነው ዛሬ ዝናችሁ የመጣ ነው። ብዙ ደስ የሚሉ ቪዲዮዎች አንድ ብቻ የሚያለው ሴቶች ብቻ ማድረግ የሚችሉት ሌላም አለ ግን ያው ይረዝማል ብለን ነው የሚያሰራ ነው ቪዲዮ ብዙ አለ። እናንተም ከተመቻችሁ ሌላም ቃል እንደዚህ አይነት ይደገብ ለምትቆዩ ግን ካሜራው ነው ስንል እንሞክራታለን። ያ በኮሜንት ያው ጻፉልን። ቀጣይም ቀን እንዲጠገምላችሁ ከፈለጋችሁ ባይራ ቪዲዮ ተመልሰን በእንደዚህ አይነት እንድንመጣ ከፈለጋችሁ በኮመንት አሳውቁን። ቲክታክ ላይ ቪዲዮ ታገኙታላችሁ። ቲክታክ ላይ የምን ለቀዋለን እና የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ይደርስ እንግዲህ